በስማ ወልዶ መንፈስ ቅዱስ አህዱ አምላክ አመ 32 ሰኔ በዛት ይለት ተወልደ ቅዱስ ዮሐንስ መጥምቅ ነቢይ ወሰማይት አዋርያ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ሰኔ 30 በዚች ይለት ነቢይ ሰማይትና አዋርያ የሆነ መጥምቅ ዮሐንስ ተወለደ። ይህም በእናቱ ማይዘን ውስጥ አለ ለእግዚአብሔር ልጅ የሰደ የሰገደው ነው ይህም በመድን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተነገረ ወንድ ልጅን ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጉረቤቶቿ እግዚአብሔር ቸርነቱን እንዳበዛላቸው በሰሙ ጊዜ እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገርዝሩት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም፣ ዮሐንስ ይባል አለች። ከዘመዶችሽም ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ይባል ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ፣ ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈትቶለት ተናገረ። እግዚአብሔርንም ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጅ የእግዚአብሔር የዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔርም ቤት ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮችን ላከ። ጭፍሮችም ወደ አባቱ ዘካርያስ መጡ፣ ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህም በኋላ ሕፃኑን በመሰዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮችን ባንገላቱት ጊዜ አባቱ ዘካርያስን ገደሉት። ሕፃኑም ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮ የአዋጅ ነጋሪ ድምፅ ነው ብሎ ኢሳይያስ የተናገረለት ነው። ሚልክያስም ስለ እሱ እንዲህ አለ፣ በፊትህ ጎዳናዬን አስተካክሎ የሚጠርግ መልአክ መልእክተኛዬንን የሰዳለው። ራሱ መድኃኒታችንም ስለ እርሱ ሲናገር፣ ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀውና የማይታደስ ይህ የእግዚአብሔርን ልጅ ባጠመቀውና የማትታደስ ራሱን በዳሰሰው ጊዜ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጣ አየ። እኛም መድኃኒታችን እንዲምረን እና ይቅር እንዲለን በአማላጅነቱ እያመነ መታሰቢያውን እናደርግ። በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለልደትከ ከመገብርኤል አደሞ ስደስታ ውርሃ ለልደተ ክርስቶስ ዘይቀድሞ ዮሐንስ ሙ ዝምስህን ወቀናንሞ ለለነ በብኩ በጽይቅ በመላእክከ ሰላሞ ከመከላስስት በጽንየ ሲሞ በዚች ዕለት የማርያና የማርታ የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋራ ይኑር ለዘላለሙ። በዚችም ዕለት ደግሞ በሕንደኬ ካሉ ደሴቶች በአንዲት ውስጥ የሚኖር ገድለኛ የሆነ አባጌራን አረፈ። እርሱም እግዚአብሔርን የሚፈራና የሚወደው ጾምና ጸሎትንም የሚወድ ነበር። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበር። በጸሎቱም ከዚያች አገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በእንቁ ያጌጠ የነገሥታት ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷን ብቻዋን ትንጎራደድ ነበር። ባያትም ጊዜ ወደ እርሷ ሂዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባ ልጅ ነኝ። ሄቴ ከአባቷ ባሮች ጋራ ባመነዘረት ጊዜ ሁላችንንም ይገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣ ወደዚች በረሃም መጣው። ቅዱሱን ሰው አንተን በማግኘቴም እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የአለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው የጩኸች መጥታ የ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሷም እርሱም ከፈተላትና ገባች በጎኑም ተኛች። በጎኑም ተኝታ ደረቱን አቀፈችው ልቡን ወደ ፍቅሯ እስካዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ የሚያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሶም ጋራ ተኛ ኃጢአት እንደሚሰራ ሆነ። ከስህተት ስካርም በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደ በደል አወቀ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋውም ኃጢአት እንደሰራ ጻፈ። ከዚህም በኋላ ከደሴቱ ተራራ ከደሴቱ ተራራ ደንጊያን ስቶ እስከሚሞት ድረስ ራሱንና ደረቱን እየደበደበ ኖረ። እርሱንም ድርሱም ነብሱም ድና ወደ ዘላለም ህይወት በጌታ ቸርነት ገ ባች ። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ፣ ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ጻድቃንና ሰማዕታት ጸሎት የጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደ በመቤታችን ቅድስ ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያድነን። የሊቃነ ጳጳሳት አለቃ አባ ጳውሎስንም ይጠብቀው፣ አባ ማትያስንም ይጠብቀው። ሃይማኖታቸው የቀና ሁሉንም የጳጳሳት አለቆችና የኤጲስ ቆጶሳትንም ይጠብቅልን። ሀገራችን ኢትዮጵያን ይጠብቃት። ለዘላለሙ አሜን። የተባረከ የሰኔ ወር

ዳግመኛም በዚች ቀን የሮሜ ሊቀ ጳጳሳት የክልዮስን፣ የበርተሎሜዎስ፣ የጻድቁ መነኮስ የገብረ መድህንም የረፍታቸው መታሰቢያ ነው። በዚችም ቀን የቅዱሳን መስተጋድላን ብክዮስና ብንያሚን አረፉ። በዚች ቀን የሊቀ ጳጳሳቱ የአግናጢዎስ የሰማዕትነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ዳግመኛም በዚች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ተአምርን አደረገ።

ተአምሪሁ ለዮሐንስ መጥምቅ ካህን ወነብይ አብይ ሰባኬ ንስሐ ለእሉ ይነሱሁ ካህን ታላቅ ነቢይ የሆነ ወደ ንስሐ ለሚመልሱ ንስሐን ሰባኪ ወደ ጌታችን ወደ ኢየሱስ የወንጌል ጎዳና ለሚሄዱ መንገድ ጠራጊ የሆነ ወደ ደስታ አምላክ አዳራሽ የሆነው የመጥምቀ መለኮት ዮሐንስ ተአምሪህ ነው። የዮሐንስ ጸሎትና በረከት የቃል ኪዳኑ ሀብት ከተጻፈች ከህዝበ ክርስቲያን ጋር ጸንቶ ይኖር ለዘላለሙ አሜን። የታላቁ የኢትዮጵያ ንጉስ ልጅ የሆነ የሆነች አንዲት ሴት ነበረች። ስሟም አመቴ ዮሐንስ ይባል ነበር። እርሷም ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ትእዛዝ አፍርሳ፣ አንድ ወንድ በአንድ ሴት አንዲት ሴትም በአንድ ወንድ ጸንተው ይኖሩ ያለውን ቃል ተላልፋ፣ በመጽሐፍ የተጻፈውን ሕግ ጥሳ ያለ ኀፍረት በዝሙት ትኖር ነበር። ይህችም ሴት ዝሙትን ከመውደዷ ብዛት የተነሳ አንዲት ሰዓት አንዲት ደቂቃ ትታገስ ዘንድ አይቻላትም ነበር። ፈሪሃ እግዚአብሔር እንዳደረባት አይነ ልቡናዋ የበጎ ስራ ሁሉ ጠላት የሆነ ሰይጣን በመርዙ አሳውሯት ነበርና። ካህናቶቹም ወደዛች ሴት እየሄዱ እንዲህ በማለት ይመክሯትና ይገስጿት ነበር። አንዲት ሴት ይህን የምትሰሪው ኃጢአት፣ የምትፈጽሚው በደል በእግዚአብሔር ፊት የተከለከለ ነው። ጌታችን ፈጣሪያችን ሰውን ሁሉ የፈጠረው በንጹህና በንጽህና ጸንተው አንድ ወንድ በአንድ ሴት አንዲት ሴትም በአንድ ወንድ ጸንተው ይኖሩ ዘንድ ነው። አንቺን ግን ህግን አፍርሰሽ የፈጣሪሽን የእግዚአብሔርን ትእዛዝ ተላልፈሽ እንሆ እንደ አሕዛብ በዝሙት ጸንተሽ አምላክሽን ስታሳዝኝ እናይሻለን። ይህ በደስታሽ ይህ በደልሽ በዚህ ዓለም በስጋሽ ያስቀዝፍሻል፣ በወዲያኛውም ዓለም በፈጣሪሽ ፊት በነፍስሽ አስወቅሶ ያሳፍርሻል። ተይው ይቅርብሽ በማለት ይመክሯት ነበር። እርሷም እንዲህ በማለት ትመልስላቸው ነበር። የመከራችሁኝን ምክር እቀብላለሁ፣ የዝሙትን ስራ እሺ እተዋለሁ። እናንተም እንደ እግዚአብሔር ሕግ መጽሐፍ እንደሚያዘው ንስሐየን ስጡኝ። ቀኖናየንም ንስሐየንም ፈጽሜ ከፈጣሪ ጋር እታቀፋለሁ ያለኝንም ገንዘብ ሁሉ ያለኝንም ገንዘብ ሁሉ ወስዳችሁ በመጥምቁ ዮሐንስ ስም ለድሆች ለጦም አዳሪዎች ምጽዋትን ስጡልኝ በማለት ትመልስላቸው ነበር። እርሷ ግን በአፏ ብቻ እተዋለሁ ትላቸዋለች እንጂ ሊመክሯትና ሊገስጧት ወደ እርሷ የሄዱት ካህናት ሳይቀሩ በዝሙቷ እስከምትጥላቸው ድረስ ከካህናቱ ተደብቃ ዝሙት መስራትን አልተወችም ነበር። ያችም ሴት ይህንን ቀረሽ የማይባል በጣም መልከ መልካም ነበረች። ከሔዋን የተወለዱ ሴቶች ሁሉ በመልክ ፍጹም የማይስተካከሏት ነበሩ። ጠቅላላ ከአዳምና ከሔዋን የተፈጠረው ሁሉ ከዛች ሴት በፊት የነበሩ እንደ እርሷ አያምሩም ነበር። እርሷ ግን ለምንም አሳምሮ እንደ ፈጠራት እግዚአብሔር ያውቃል። ያችም ሴት ከመልኳ ማማር ብዛት የተነሳ ሊመክሯትና ሊያስተምሯት የሄዱት ካህናት ሳይቀሩ በዝሙት ጥላ ታስነክሳቸዋለች። ከመልኳ ደም ግባትና ከጥርሶቿ ማማር ብዛት የተነሳ ያለፈቃዳቸው ፈቃዳቸው ወንዶቹን ሁሉ ጠቅሳ ወደ ዝሙት ተሰውራቸው ነበር። ነገር ግን ለዚያች ሴት አንዲት መልካም ስራ ነበረቻት። እለት እለት ያገኘቻትን ገንዘብ በሙሉ በመጥምቀ መለኮት ቅዱስ ዮሐንስም ለችግረኞች ለጦም አዳሪዎች ቃል ኪዳኑ አምና ትመጸውት ነበር። ያገኘችውን ገንዘብ ሁሉ ያገኘችውን ገንዘብ ሁሉ ለድሀ ትሰጥ ነበር። መጥምቀ መለኮት ቅዱስ ዮሐንስ እንዲህ እያለች ስለምነው ነበር አንተ ጌታችን ያጠመክ ቅዱስ ዮሐንስ የእግዚአብሔር ባለሟል ዮሐንስ ሆይ ለቄሱ ኃጢአቴን ተናዝዤ በደሌም በቀኖና አርቄ በንስሐ ከፈጣሪ ጋር ሳልታረቅ ጌታ ኢየሱስ ክርስቶስ ነፍሴን በሞት እንዳይለያት እያለች ትጸልይ ነበር። ይህንም ጸሎት ተሰምቶላት ወደ እግዚአብሔር ቤት ተመለሰች። የመጥምቀ መለኮት የቅዱስ ዮሐንስ አማላጅነት ይጠብቀን ለዘላለሙ አሜን። የቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን።